ሀይ፣ ሀይ፣ ሰላም እንዴት ናችሁ? ክብራትና ክብራን የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ባላችሁበት በት ሰላም፣ ሰላም ብያለው። ሰላም እንደምትሆኑ ተስፋ አደርጋለሁኝ። ወደ ዩቲዩብ ቻናላችን ቤተሰቦች ያው በምርጥ እና በምርጥ ፕራንክ ባሌ ያው በተደጋጋሚ እየመጣ ፕራንክ እያደረገኝ ነውና እኔ ደግሞ ትንሽ ጠፋ ብያለው። ውድ ቤተሰቦቻችን ዛሬ ለየት ባለ ፕራንክ መጥቻለሁ። ወደ የዩቲዩብ ቻናላችን ቤተሰቦች ዛሬም ድረስ በቃ ብሬክአፕ ማድረግ አለብን ብዬ ልቡን ትርክክ ነው ማደርገው፣ እና ምን እንደሚል ሪያክሽኑን ለማየት በጣም እንደምትጓጉ ተስፋ አደርጋለሁኝ። ምርጥ ምርጥ እና አሪፍ አሪፍ ፕራንኮችን ለእናንተ ለማድረስ ያው ባሌም በራሱ ጎን እኔም በራሴ ጎን እየለፋው ነውና ይሄን ቪዲዮ ስትገቡ ላይክ ማድረጋችሁ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግና ይሄ አካውንት እንዲንቀሳቀስ ቪፒኤን አብርታችሁ እንድታዩልን እላለሁኝ። አሁን የለም፣ ወጣ ብሏል። ሲመጣ እንግዲህ በጣም ነው ልቡን ትርክክ የሚያደርግ ነገር ነው የማደርገው። በጣም የሚያስደነግጥ ነገር ነው አውቃለሁ፣ ግን ምንም ማድረግ አይቻልም። ያው እሱም በጣም በምርጥ ምርጥ ፕራንኮች እንትን እያስደነቀኝ ስለሆነ እኔም ደግሞ አሪፍ ፕራንክ ያው ፕራንክ ነው። ምንም ማድረግ አይቻልም። ሪያክሽኑን ለማየት እንደምትጓጉ ተስፋ አደርጋለሁኝ። ወደ ቪዲዮ እንሄዳለን። ምንም አለኩ እንዴ? ምን ሆነሃል? ጉድፈላው እንዴ መቆጣጠር ምናምን በቃ። ምንም አያስፈልግም። በቃ መቋረጥ አለበት መቋረጥ አለበት። ለምን? በቃ ምን ተፈጠር? ምን ተፈጠር? እንዴት ትለኛለ? ደስ ይለሽ የምትገቢው፣ ይደብረሽ ዝም ብለሽ የምትወጪው ሲጀመር በራስ ችግር እኮ ነው የምወጣው ሲጀመር ማለት ነው። በቃ ከዚህ በኋላ ምንም አይነት ነገር አያስፈልግም? ምን ተፈጠር? በቃ ይበቃል። እስካሁን በጣም ብዙ ብዙ ብዙ ነገር ታግሽ አለሁ። በቃ ከዚህ በላይ ግን የመታገስ አቅሙ ይለ ምንም አቅሽን አደለ። እንደ ትልቅ ሰው እናውራ። እንዴት ነው እንደ ትልቅ ሰው ማለት ነው። ልቀቀኝ። እኔ ምንም መነካካት አልፈልግም። በቃ ምንም መነካካት ምናምን አያስፈልግም። የተፈጠረውንማ እራስህ ታውቃለህ። በቃ ውስጤ ማለት ነው እሺ፣ ውስጤ በጣም ተረብሿል። ለምን እንደሆነ ታውቃለህ? በአንተ ምክንያት ማለት ነው በቃ በአንተ ምክንያት እኔ በቃ ተኝቼ እንኳን ማለት ነው እንቅልፍ መተኛት አልቻልኩም። ይሄ ልጅ ፕራንክ ስትሰራ እራሱ የድሮ ፍቅረኛ እንደዚህ ሆነች፣ የድሮ ፍቅረኛ እንደዚህ ያደረገችኝ ምናምን፣ ሌላ ርዕስ የለም? እንዴ ወይስ በቃ ልብ ውስጥ እስካሁን ፍቅሮ አለ። የምን ቅናት ነው? ምንም የሚያስቀናኝ ሲጀምር ምንም ያስቀና ነገር የለም። በቃ በቃ ውስጥ ነገርኩህ። እኔ ብዙ ጊዜ አሰብኩበት፣ እንደ ይሄ ልጅ ፍቅሩ አልወጣለትም። እንደ ባለፈው ፍቅረኛ እዚህ ሰፈር መጣች እንደዚህ፣ በቃ ስለሷ ስለሷ ስለሷ ስለሷ ስለሷ ስለሷ ሌላ የለም። በቃ ስለሷ መስማት ሰለቸኝ። በቃ አልፈልግም፣ ምንም አይነት ስለሷ ወሬ አልፈልግም። አንቺም የምትሰሪው አይደል እንዴ እኔ ብቻ ነኝ እንዴ አንቺ የምታደርገው አይደል እንዴ ፕራንክ ምናልባት በቃ የድሮ ፍቅረኛ የመጣች ሰፈር ሆነች አየዋት ደወለች የድሮ ፍቅረኛ ላመጣ ይችላል ይሄ ደግሞ ለፕራንክ ነው እንጂ እኔ ሰው ትዝ ብሎኝ አያውቅም ትዝ ብሎኝ ማለት በቃ ውስጥ ፍቅሯ እንዳልወጣ በደንብ አውቄያለሁ በቃ በምታደርገው ነገር እስካሁን ብዙ ታግሻለሁ ብዙ ችያለሁ ከዚህ በላይ የመታገስ አቅሙም ምንም ነገር ጉልበቱም የለኝም። ይበቃል በቃ እንጂ ምንም እንጂ እንደዚህ አያስፈልግም። እስካሁን ታግሻለሁ። እኔ በመሆኔ ነኝ የታገስኩት። ሌላ ሰው ቢሆን የመታገስ አቅሙ የለውም። በቃ እኔ ነኝ የታገስኩት ምናምን ይቅርታ ምናምን ነገር የሚመልሰው ነገር የለም። በቃ በቃ ከዚህ በኋላ ሁሉንም ነገር መልመድ አለብህ። እኔ ማለት ነው እስኪ እሷ ታወጣ እንደሆነ እና ያለን አያስፈልግም። በቃ በቃ። እኔ ለምን ጭንቅላት ይበጠበጣል? እንደ ለምን እጎዳለሁ? አዎ ለምን እጎዳለሁ? ለምን ለምን እጎዳለሁ? ለእኔ ስሜት ብታስብ ኖሮ እንደዚህ አይነት ነገር በተደጋጋሚ አታደርግም። ይሄ ነገር ስሜቱ ውስጥህ እንዳለ በትክክል ስለተረዳው ይበቃል። በቃ ምንም አያስፈልግም። እያንዳንዱ እቃዎች እዚህ ውስጥ ተደርገዋል። ምንድነ ያጥቁሩ ያስቀው ሻንጣ እያንዳንዱ እቃዎች እዚህ ውስጥ አሉ። ሌላ የረሳውት ሌላ እቃዎች ካሉ ማለት ነው እያንዳንዱን አሁን አንተ ማስታወስ አልፈልግም፣ ምክንያቱም ማለት ነው በጣም ብዙ መደል እያንዳንዱን እቃዎችን ማለት ነው የምትፈልጋቸውን ነገሮች ኢምፖርታንት ኢምፖርታንቱን ሁሉንም እዚህ ውስጥ አድርጌ ላለ ቀረ የምትላቸው እያንዳንዱ ነገሮች ካሉ ይዘህልኝ እባክህ ውጣ ወንድሜ። ማሬታ እንደዛ አይደለም። እኔ ፍቅር ወንጅ ተረጋግ። እኔ እንዴት ነው ያላንቺ ምን የምኖረው? ደግሞ ሳንነጋገር ነው እኔ ወጣ የምትይው። አስቤ አቅጄ አውጥቼ አውርጄ ነው ላንተ ይሄን ነገር ከምሬ ነው። አዎ ከምሬ ነው። ምንም የምቀልደው ነገር የለም። ስለዚህ የምትፈልጋቸው ነገሮች ካሉ ቤት ውስጥ የምትፈልገውን ነገር መውሰድ ትችላለህ። መቼም እኔ አልወጣም፣ ነግሬሃለሁ። በቃ እኔ ፍቅር እንደዛ አይደለም እኮ ለምንድን ነው እንደዚህ የምታረገው? በቃ ይበቃል እንዴ ምን እያልከኝ ነው ምንድን ነው የምትለይ? በቃ እስቲ ካዋጣችን ከሄድና ከእሷ ጋር አብረህ መኖር ትችላለህ። እኔ ደግሞ ጭንቅላቴን መበጥበጥ አልፈልግም በእንደዚህ አይነት ነገር ማለት ነው። ህይወቴን ጭራሽ ሌላ ነገር ማሳሰብ አልፈልግም። ሌላ ሰው ጋር ግንኙነት አለው፣ ፍቅሩ አበቃም ብዬ ጭንቅላቴ ልበጠብት አልችልም። እንደምታስበው አይደለም ማሪ፣ እንደምታስበው አይደለም፣ እንደምታስበው አይደለም ያለው ነገር ምንድነው ያለው? ውጪ ነው ተቃራኒ ነው። እኔ በዚህ ሰዓት አንችንሽ በውስጥ ያለ ሌላ ሰው ማንም የለም። እኔ ብዙ አይቼ አውጥቼ አውርጄ ነው እንደዚህ አይነት በቃ ማቋረጥ አለብን ብዬ የምልህ እንጂ ከመሬት ተነስቼ አንተ መቼም ሳትበድለኝ ምንም ነገር ሳታደርገኝ እንደዚህ አይነት ነገር ውጣ ብዬ አልልህም። በቃ ገባህ አይደለ? ስለዚህ ይበቃናል። የት አለ ይዞ የመጣው ሻንጣ? ሌላ የቀረ ነገር የምትፈልገው ነገር ካለ ላምጣልህ። ሌላ የቀረ ነገር አለ? ኧረ ማርያም ከአንቺ ውጭ መኖር አልችልም የስራ ነገሮችን ፋይሎች፣ የመስሪያ ቤት ፋይል ምናምን ካለ እዚህ ውስጥ ትችላለህ። አንዳንዶቹ ሌላ የምትፈልገው ነገር ካለ ይዘውጣለን። ምንም ማሰብ አልፈልግም። እዚህ ቤት ማለት ነው ያንተ ጋር አንድም እቃ መኖር የለበትም። አሁን እንዴት ነው የምችለው ያለ አንቺ መኖር? ከወጣሁ በኋላ ግን በቃ እራስን አስተካክለሃል ይበቃሃል። ሁለት ሶስት ቀን ከቀጣሁህ በቂ ነው። ሳምንት አንድ ወር ከቀጣሁህ በቂ ነው፣ ወደ ቤት ተመለስ ብትይኝ አልመለስም። ነገር ግን እኮ ከጨረስኩኝ ሁሉንም ነገር ካስተካከልኩኝ ሌላ ቀረኝ የምትለው ካለ መውሰድ ትችላለህ። ሰው ማጣ መሰለሽ። ሴት ሞልቷል። ሚስት ነው እንጂ የጠፋው ሴት እኮ በሽ ነው። እኔ ምን? እኔ ማደሪያ ምን? ሄሎ ሄሎ! ረፊ ረፊ! ሄሎ ሄሎ! ምን ምክንያት አገኛ በቃ ለመውጣት እየተጣጣርክ

ፍራንክ፣ ነው ልቀቀኝ። በእናትህ ልቀቀኝ። የቀለድኩህ ነው ግን በጣም ልቀቀኝ። እሄዳለሁ፣ ልቀቀኝ። እንደዚህ አይቻልም። ልቀቀኝ፣ ፍራንክ ልቀቀው። እሺ፣ ልቀቀው። ሲጀመር አንተ ለሜርት ተዘጋጅተሀልእኔ ለምንድን ነው እሄዳለሁ ምናምን ብለህ ያልከው? ካሜራው ናቸው ነው እዛ ጋር አድርገሽው ምናምን እንደነበረ፣ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ሺት ኦ ማይ ጋድ፣ ውስጥ ገብተሽ ስትወጪ፣ ወይኔ ወይኔ ሳውጣ ሳውርድ የነበረው ፕራንክ ተበላሸ። በጣም ያሳዝናል። ግን እኔ በጣም ቀያይ ምናምን አዘጋጅተሽ ምናምን ወጣ ወጣ እንደማትይኝ ገመትኩና እንዲሁ ምናምን ፈለግኩኝ እንደ ምናምን ስፈልግ ምናምን ልክ ዝም ስለያዩ ቀኑን ሙሉ ስለፋበት የማልቴ ሳስብበት ይላልኩ ፕራንክ ነበረ። በጣም አዝኛለሁ፣ ግን በቃ ከዚህ በኋላ ግን ቆይ ታያለህ። ለማንኛውም እንሰራልሃለን። በምርጥ ቪዲዮ እስከምመጣ ድረስ ያላችሁበት ሰላማችሁ ብዝት ይበልልን። እንወዳችኋለን። ባይ